ነበር እነ ጳውሎስ መርከብ ተሰብሮ ትሻገራላችሁ ሲል እግዚአብሔርን ያምኑት ነበር በተሰበረ ሁኔታ ውስጥ እግዚአብሔር ይታመናል በተሰበረ ሁኔታ ውስጥ ልትሻገሩ ምንም ምንም አይነት በአይናችሁ ስታዩ እርግጠኛ የሚያደርጋችሁ አንዳሽ ነገር ባይኖር እግዚአብሔር ግን በዚያ ሁኔታ ውስጥም ይታመናል እግዚአብሔር በዚያ ሁኔታ ውስጥም ይታመናል ኦ እግዚአብሔር አሁን ባላችሁበት ሁኔታ ውስጥ ይታመናል። አሁን በሚያስጨንቃችሁ ነገር ውስጥ እግዚአብሔር ይታመናል። እግዚአብሔር ከተናገረ የማይስተካከል ነገር የለም። እግዚአብሔር ካወራ የማያደምጠው ነገር የለም። እግዚአብሔር ከያዘ የማይስተካከል ውበት የማያወጣ ነገር የለም። እግዚአብሔር ይታመና። እግዚአብሔር የእምነትን መንፈስ ያብዛለ። ውስጣችንን እግዚአብሔር በእምነት መንፈስ ይሙላ። ላቫና ማሲ ፕራጋዳ ሴሌ ፕሮዶስ እስቲ አንድ ለወለድ ደቂቃ ቆመን እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ምንም ሁኔታ ውስጥ ሁኑ፣ ምንም አይነት ሁኔታ ውስጥ ሁኑ። መጽሐፍ ቅዱስ ላይ ጳውሎስ ሲናገር ምን አለ? የማመልከው የአምላኬ መልአክ መጥቶ ነግሮኛል፣ መርከቡ ይሰበራል፣ ግን እኛ እንሻገራለን አለ። አባቶች እግዚአብሔርን ያምኑታል፣ ሁኔታ አይደለም። መርከብ ተሰብሮ እግዚአብሔርን ያምኑታል፣ እፉኝት ነድፎ እግዚአብሔርን ያምኑታል። ይሄ መንፈስ በጌታ በኢየሱስ መልአችን ላይ ይምጣ። ከሁኔታ በላይ እግዚአብሔርን የምናምንበት ከምናየው ነገር በላይ እግዚአብሔርን የምናምንበት። ምንም አይነት ሁኔታ ውስጥ ልንሆን እንችላለን፣ ግን ከሁኔታው በላይ እግዚአብሔር ይታመናል። ካስጨነቀን ነገር በላይ እግዚአብሔር ይታመናል። ከከበበን ሰራዊት በላይ እግዚአብሔር ይታመናል። ፊታችን ካለው ወጀብ በላይ እግዚአብሔር ይታመናል። የስ እጆቻችሁን ከፍ አድርጉ። አንተ ትታመናለህ በሉት። አንተ ትታመናለህ። እግዚአብሔር አምናለሁ። አንተ ከሁኔታ በላይ ነህ። ከሚያስጨንቀኝ ነገር በላይ ነህ። yes vaniamo sapradia ውስጣችሁን አነሳሱ። አነሳሶ በጊዚ መንፈስ vinamo saprakatadias ከከበባችሁ ነገር እግዚአብሔር በላይ ነው። ካስጨነቃችሁ ነገር እግዚአብሔር በላይ ነው። ከቆማችሁበት ቦታ በላይ ነው እግዚአብሔር ቬላካታፕራዲሳ የስ እግዚያብሔርን አምነዋለሁ እግዚያብሔርን አምነዋለሁ። መርከብ ራሱ ቢሰብር እንሻገራለን። እግዚአብሔርን እናምነዋለን። አስጨናቂ ነገር ውስጥ ብንሆን እግዚአብሔር ይታመናል። እግዚአብሔር ይታመናል። እግዚአብሔር ይታመናል። የተከተለው አምላክ የሚታመን አምላክ ነው። የተከተለው አምላክ የሚታመን አምላክ ነው። የተከተለው አምላክ የሚታመን አምላክ ነው። ጥቂት ደቂቃ ልስጣችሁ። የከበባችሁ ነገር ላይ የእግዚአብሔርን ኃይል እየጠራችሁ ጸልዩ። በእምነት ጸልዩ። እግዚአብሔር አንዳሽ ነገር ያደርጋል። ዛሬ እየቀለድን አይደለም። እግዚአብሔር በሚሰራበት በዚያ ስፍራ በእምነት እንናገራለን። ቬላካፖራ ዲያሞሳ ጸልዩ። በጌታ በኢየሱስም ሪቫን ያሞሳ የተሰበረ ነገር ቢኖር በእግዚአብሔር ኃይል እንደሚጠገን እያመናችሁ፣ የወደቀ ነገር ቢኖር በእግዚአብሔር ኃይል እንደሚነሳ፣ የሞተ ነገር ቢኖር በእግዚአብሔር ኃይል ያው እንደሚሆን፣ ራባዳፊና ሲካ ፕሮቬላ ዳሲያ ለሚያምኑት አንተ መልስ ትሰጣለህ። የሚያምኑት አንተ አቤት ትላለ፣ ትዞራለ፣ ትመለከታቸዋለ። እግዚአብሔር ሩቆ ነው። ላመኑት እግዚአብሔር ተጠግተላቸዋል። አንተ ኦቫኒ አሲካ ፕሮቬላዲያስ በእምነት እንቀርባለን። ወደፊት በእምነት እንናገራለን። በየትኛውም ነገር ላይ አንተ ትሰራለህ፣ አንተ ታደርጋለህ፣ አንተ ትለውጣለህ። ሊቪና ሲካ ፖራቫኒያስያ ካስፈራን ነገር በላይ አንተ አለ። ካስደነገጠን ነገር በላይ አንተ አለ። ኦ እግዚአብሔር ትታመናለህ፣ እግዚአብሔር ትታመናለህ፣ እግዚአብሔር ትታመናለህ። ሽሌብራዲያኖሳ ሊካቫንዳሲፕራዲያ ሪዳ ቬላ ናሲካ ፕሮዶሲያ ሊካ ቬንዳ ሲፕራ ቬላዳስያ አራባሃዲ ቬኖስያ ከሁኔታ በላይ እናምንሃለን። ከችግራችን በላይ እናምናሃለን። በፊታችን ካለው ተራራ በላይ እናምናሃለን። ቬላ ባሲካ በእምነት መንፈስ እንንቀሳቀሳለን፣ በማየት እንንቀሳቀስም። በእምነት መንፈስ እንንቀሳቀሳለን። በእምነት መንፈስ እንንቀሳቀሳለን። ይታዘዝልናል። ይሰማናል። ይታዘዝልናል

ቪና ማሲካ ፕራዲያ ለአምነው አባቶች ድል ነስተዋሉ። አምነው አባቶች በጦርነት ድል ነስተዋሉ። ጠላታቸውን ማርከዋሉ። ሰራዊትን ድል አድርገዋሉ። እግዚአብሔር በላይ በታች እግዚአብሔር በሰራዊት እግዚአብሔር በኃይል በክንድህ በጌታ በኢየሱስም ተገልጣል። ለሚያምን ሰው ዛሬም እግዚአብሔር ትሰራለህ። ለሚያምን ሰው ዛሬ ክንድህ ይሰራል። ለሚያምን ሰው ዛሬም ኃይል ይሰራል። አሜን ባላሲካ ፕራዳሳ አምነን እንናገራለን፣ በሽታ ይሸሻል። የስ አምነን እንናገራለን፣ ስብራት ይጠገናል። አምነን እንናገራለን፣ ባዶ ሸለቆ ይሞላል። አምነን እንናገራለን፣ እግዚአብሔር የሞተውን ነገር ያስነሳል። አምነን እንናገራለን፣ በዚህ ቤት እግዚአብሔር ተአምራት ይሠራል። አምነን እንናገራለን፣ እግዚአብሔር ምንጮችን ያፈልቃል። አምነን እንናገራለን፣ እግዚአብሔር ኃይሉን ይገልጥልናል። ስናምኖ እግዚአብሔር ይደሰታል። እግዚአብሔር ስናምኖ ይደሰታል። ከሚያስፈራን ነገር በላይ እሱን ስናምኖ ይደሰታል። በፊታችን ካለው እያርኮ በላይ እሱን ስናምኖ ይደሰታል። ኦ እግዚአብሔር እናመሰግንሃለን። አንተን እናምንሃለን፣ አንተን እናምንሃለን፣ አንተን እናምንሃለን። ክብር ለአንተ ይሆን። ክብር ላንተ ይሆን። እግዚአብሔርን በጭብጨባ መስግኑት። ሃሌሉያ! የአምላካችን የእግዚአብሔር ስም የተባረከ ይሁን። ይህንን ምሽት የሰጠን ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። የጌታ ሰላም ይብዛላችሁ። ጌታ ስሙ ይባረክ። መዝሙረ ዳዊት ላይ ምዕራፍ ዘጠና ቁጥር ሁለት ላይ ስትመለከቱ በማለዳ ምህረትን እንጠግባለን በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። ዘውትር በየማለዳ ዘውትር በየቀኑ ምሕረቱን የሚያበዛልን ከምሕረቱ የሚያጠግበን ጌታ ስሙ ይባረክ። መኖራችን መክረማችን መሰንበታችን ከምሕረቱ የተነሳ ነው። አየሩ ምሕረት እንደ አየሩ ልክ እንደ ምሕረት ሆኖልን ነው ነፍስበት እምንቆምበት እምንጸናበት ሀሌሉያ ከለላነቱ ጋሻ መርኩዝ መሆኑ ጥበቃው የማይለየን ዘውትር ስንደክም የማይርቀን በብርታታችን የማይተወን የሚመራን በረኝነቱ ተመርተን አለን ዛሬን ደርሰናል። እያከበርን እንዘምራለን በዚህ ምሽት የተባረከውን ስሙ ቅዱስ የሆነውን ስም የባረከን ከፍ እያደረግነው አመስግነው እናዚህ ምለት በልዑል ፊት